በዶክተር መቅደስ ዳባ የሚመራው ጤና ሚኒስቴር ዛሬ በሕክምና ባለሙያዎች ጥያቄ ዙሪያ መግለጫ ሰጠ። መግለጫው እንደወረደው መቼና በምንም ሁኔታ መቋረጥ ከልለባቸው ማህበራዊ አገልግሎቶች አንዱ የጤና አገልግሎት መሆኑ ይታወቃል። ይሁን እንጂ በጥቂት የማስተማሪያ የጤና ኮሌጆች ወይም ተቋማት በመደበኛ ስራ ገበታቸው ላይ ያልተገኙ የተወሰኑ ባለሙያዎች እንዳሉ መረጃዎች ደርሶናል። ከነዚህ የጤና ባለሙያዎች መካከል ብዙዎቹ በሐሰተኛ መረጃ የተወናበዱ ሲሆኑ ጥቂቶቹ ደግሞ ጥፋትን ዓላማቸው ያደረጉ ናቸው። ከህግ አኳያም የጤና ሙያ የስራ ማቆም አድማ ከማይደረጉባቸው የስራ ዘርፎች መካከል አንዱ መሆኑ በግልጽ ተደንግጓል። የጤና ባለሙያዎች ጥያቄ እንኳን ቢኖራቸው በስራ ገበታቸው ተገኝቶ መደበኛ ስራቸውን እያከናወኑ ጉዳያቸው የሚመለከተው አካል ማቅረብ ይጠበቅባቸዋል። በመሆኑም እነዚህ የጤና ባለሙያዎች ወደ ስራ ገበታቸው ተመልሶ ማህበረሰባቸውን እንዲያገለግሉ ሚኒስቴር መስሪያ ቤታችን በዚሁ አጋጣሚ ጥሪ ያቀርባል። መንግስት በወደ ሰፊነት ችግሩን ለመፍታት ያሳየውን ትዕግስት ወደ ጎን በመተው በስራ ገበታቸው ላይ ባልተገኘ እንዲሁም በጤና ተቋምም ሆነ ከጤና ተቋም ውጭ የሆነ ሁከትና ብጥብጥ በሚፈጥሩት ላይ አስፈላጊ የሆነ ህጋዊ እርምጃ የሚወሰድ መሆኑን ቀድመን እናሳውቃለን በማለት መግለጫ ሰጥተዋል። ሚኪ ነኝ። ከሚኪ ታቦርን ፎይንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።